ውርሶ ከወንዶ ጢቃ እንዲሁም ደግሞ ከቢሾፍቱ ባይ ቲቪ ላይ ነው ያላችሁት። ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። መከላከያ ዩኒቨርሲቲ ፕራክቲካል ሞር ፎከስ አድርጎ ቴዎሬቲካል ብቻ ሳይሆን ፕራክቲካልም ሞር ፎከስ አድርጎ ስልጠናን ይሰጣል። በጣም አሪፍ። እዚህ አሁን ካፌስ ቡና ስንትን እና ሀያ ብር ነው። ሀያ ብር። እኔ ከውጭ ሆኜ ወሬውን ስሰማ ትምህርት ማቋረጥ የለም ከዲግሪ ወደ ማስተርስ ወዲያ ወዲያው ነው እድሎች የሚገኙት የሚሉ ሀሳቦችን ሰማው። ይሄ እውነት ነው 201 ጉብኝታችን እንደቀጠለ ነው። በቢሾፍቱ መከላከያ ዩኒቨርሲቲ ውስጥ ነው ያለ ነው። እንግዲህ ከጀርባ የምታዩት የዶሮ እርባታ ቦታ ላይ ነው የምንገኘው። ባለፈው በወንዶ ጢቃ የኮማንዶና የአየር ወለድ ፕሮግራማችን ላይ ልክ እንደዚሁ በዶሮ ሰብሎች ተተክለው በስፋት አይተን ነበረ። በሁርሶ ፕሮግራማችንም እንደዚሁ ወታደሩ ጦሩ ራሱን እንደሚመግብና የዶሮ እርባታዎች፣ የከብት እርባታዎች፣ የወተትና የእንቁላል ተዋጽኦችን ለኦርጋኒክ የሆኑ ነገሮችን ወታደሮቹ ከየራሳቸው በዚህ መልኩ አዘጋጅተው እንደሚያገኙ ተናግረን ነበረ። አሁን ደግሞ በቢሾፍቱ መከላከያ ዩኒቨርሲቲ ውስጥም እያየን ያለ ነው በብጣም በብዙ ሺህ የሚቆጠሩ ዶሮ እርባታዎች አሉ። ኦርጋኒክ ነገሮች፣ እንቁላሎችንና ሌሎች የወተት ተዋጽኦችንም እንደዚሁ ሚሊተሪው ከስልጠና በኋላ ኦርጋኒክ የሆኑ ነገሮችን ማግኘት ይችላል ማለት ነው። ይሄ የሚበረታታና የሚደገፍ ነገር ነው። ወደ ውስጥ ገብተን ደግሞ ያሉትን ነገሮች እንጎበኛለን። ወደ ውስጥ ልውሰዳችሁ። ጤና ይስጥልኝ እንዴት ነው አማን ነው ማንን በል ግርማ ነው ትባላለህ ግርማ ትባላለህ የዚህ የግቢው ማበላለ የግቢ የእንስሳት እርባታ ባለሙያ ነው። ይህ ወደ ኦልሞስ ወደ አስራአምስት አመት ሰርቻል። አስራአምስት አመት በቢሾፍቱ መከላከያ ግቢ ውስጥ ነው ወይስ በሌሎች? ሌላ ቢሾፍቱ መከላከያ ግቢ ውስጥ ስምንት አመት፣ ሌላ ደግሞ ወደ ሰባት አመት ሌላ ቦታ ነው። በጣም አሪፍ። እንግዲህ የእናንተን እነኚህን ነገሮች ልናይ መጣን። የተወሰኑ ነገሮችን እንድትነግረን ወደ ውስጥ እንግባ። ቀጥለናል ያው የዶሮ እርባታዎቹ ቦታ ላይ ነው ያለ። ነው ግርማ የተወሰኑ ነገሮች እንድትነግረን ፈለግኩኝ። በቁጥር ስንት ይሆናሉ? በቁጥር ይሄ ቤት ኦልሞስት ከዚህ መደዳ ያለው አምስት ቤቶች ናቸው። እያንዳንዱ ቤቶች 2200 ዶሮ ነው ያሉት። እህ ዶሮ የገቡት 6 05 ና 2017 ነው ተጀመሩ። ሁለተኛ ወራቸው ነው ሁለተኛ ወራቸው ነው። ኦኬ ከዚህ ቤት እንዲለቀመው ብሏል። ኦልሞስት ወደ ሰባ ስልሳ ፐርሰንት ነው። ስልሳ ፐርሰንት እንዴት ማለት ነው? ስልሳ ፐርሰንት ማለት ወደ ዘጠኝ መቶ ምናምን ነው የሚሆነው። ዘጠኝ መቶ በየቀኑ ከአንድ ቤት ነው። ዘጠኝ መቶ ኦልሞስት እየጨመሩ ነው የሚሄዱት። አሁን ጅማሮ ላይ ነው ያሉት። ከጀመሩ ሶስተኛ ወራቸው ነው ኤግዛክትሊ ፊገሩ ነው መጣል። ከጀመሩ ነው ሶስት ወሩ። አንድ ቤት ውስጥ እስከ ስንት ይገኝ? ዘጠኝ መቶ ነው ከየቤቱ። አይ በየአንዱ ቤቱ ውስጥ አሁን ጅማሮ ላይ ነው ያለ፣ እየጨመሩ ነው ቁጥሩ። አይታወቅም አይታወቅም። ስለዚህ ከጀመሩ ሶስተኛ ያወራቸው ነው። በስድስት ዜሮ አምስት ገብተው ይሄ አንድ ረድ ነው። እዚህ ግቢ ውስጥም ትጠቀማላችሁ። በተረፈ ደግሞ ለውጭ ለሽያጭ የሚውላል። ኦኬ እዚህ ግቢ ውስጥ ምን እንጠቀማለን፣ ለሰራዊቱም፣ ለዚህ ፊልድ ሰራተኛ፣ ለማህበረሰቡ ወደ ውጭ እንሰጣለን። የተረፈውን ደግሞ ወደ ገባ እናቀርባለን ወደ ገበያ። በየቀኑ ወደ አዲስ አበባ ምናምን ትልካለህ? አዲስ አበባ እንልካለን። ግን በቀን እስከ ስምንት ሺ እንቁላል ይችላል። ወደ አዲስ አበባ እንልካለን። ወደ አስራ አምስት ሺ እንቁላል የምናገኘው ስምንት ሺህ ርቤት ሰባት ሺ ለሲቪል ማህበረሰቡና ለሚሊተሪ ሰጣለን ማለት ነው። መደዳውን በዚህ ጋር አምስት በዛ ጋር አምስት ነው ያለው ማለት ነው ቤት በዚህ አምስት በዚህ አምስት አስር በት ማለት ነው። አስር በት አጠቃላይ የስቶኩ የያዘው ሀያ ሺህ ዶሮ ነው ያዘው በዚህ ጋር አስር በዛ ጋር አስር ሺህ ዶሮ ግን፣ እንደዚህ ለማርባት ምን ምን ይጠብቅ? ዶሮ እንደዚህ ለማርባት አንደኛ ኢንካም ያስፈልጋል። ብር ብር ያስፈልጋል። የዶሮ ኤስታብሊሽን የምታገርበት አካባቢ ምን ይፈልጋል? ሙቀት ይፈልጋሉ። ምቹ ነው። ሙቀት ብዙም አይደለም። ሀያ ስምንት ዲግሪ ሴንትግሬድ ነው። አሪፍ ነው። ሙቀቱ በጣም አሪፍ እና ሌላስ እንደዚህ የሚበሉት ምግብ የሚበሉት ምግብ ለአሁኑ እኛ አለማና ቪዥን ነው የምንጠቀመው። ሌየር የሚባለው ቫራይቲ ነው እንትን መን ነው? አለማና ቪዥን ነው የምንጠቀመው። እ ሁን በተፈጥሮ የፈረንጅ ነው። የአበሻ የምንላቸው ናቸው እነዚህ ዝርያቸው ቦቫይንስ ይባላሉ። ቦቫይንስ የፈረንጅ ናቸው። ቦቫይንስ ይባላሉ። ኬት ነው የተቀበላቸቸው? ማለት የተቀበልነው ከሙጆ ነው የተቀበልነው ኤንተርፕራይዝ አለ። ከኤንተርፕራይዝ ነው የተቀጠረ። ብዙ ቦታዎች ኢትዮጵያ ላይ እነዚህ ያለ ቦቫይንስ የሚባሉ ዶሮች አሉ ማለት ነው። ቦቫይንስ እና አሁን የተለመዱት ሁለት ዝርያዎች ናቸው ሎዋንስ እና ቦቫይንስ ነው። እኛ ጋር ሁለቱም ዝርያዎች አሉ። ከዶሮ እርባታዎቹ ጉብኝት ጨርሰናል። አሁን ደግሞ እዚህ በር ላይ የምንገኘው ወደ ከብት እርባታዎቹ ነው። የወተት ተዋጽኦዎችን የምናገኝበት ቦታ ላይ ነው ያለ ነው። እሱንም ገብተን እንደ ዶሮዎች ሁሉ ያሉትን ነገሮች እንቃኛለን። እዚህ ማነህ ድጋሚ ተገናኘን። ስንት ከብቶች አሉ እዚህ ማለት ነው? ቶታሊ ሰላስ ስምንት ላሞች አሉ። ሰላስ ስምንት ላሞች አሉ፣ አስራ ሦስት የሚታለቡ አስራ አራት ግደሮች አሉ። እነኚህ ላሞች ናቸው የሚታለቡ ላሞች እሺ። ግደሮች ደግሞ በሂደት እናያለን ማለት ነው። እነኚህ ሁሉም አሁን የሚታለቡ ናቸው ያሉት የሚታለቡ ናቸው። አንዷ አንድ ላም በቀን ስንት ሊትር ትሰጣለች? በእኛ እንትን አስራ ስድስት ነው ሊትር፣ ጠዋትና ማታ። ጠዋትና ማታ። እነኚህ የምታለቡ ላሞች ናቸው። የምናየው ደግሞ አሉ ሌሎችን ቦታዎች አሉ። በቀን 16 ሊትር ነው የሚሰጡት። ማታ ስድስት ስድስት። እነሱ በብዛት ምን ይመገባል? በብዛት የምንመገበው እዚሁ ያለው ሳር ነው ሳርንትሬሽን ብዙ አንጠቀምም። ከዚህ ከግቢ አልፋ አልፋ አለ፣ ሮደስት ግራስ የሚባለው ኤሌፋንት ግራስ የሚባለ ነገር አለ። ምንድን ናቸው እነሱ? እነሱ የከብቶች መኖ ናቸው። የከብቶች መኖ እዚሁ ተክለን ከጀርባችን አለ ወተት እንደሚሰጡት በተመገቡት ልክ ነው አይደል? አዎ በተመገቡት ልክ ነው። ወታደሩ ከዚህ ወተት ይሸጣል ወይስ? ተጠቃሚዎች የሚጠቀሙት አንደኛ ለሲቪሉ ማበረሰብ እንዳለ ወታደሩ ነው ማለት ነው። ከግቢ ለግቢ ሲሰማ ቅድሚያ ደግሞ ልጆች ላላቸው ይሰጣል። ለልጆች ያላቸው የሌለ ካርድ አመጣሉ። ልጆች ያላቸው ነው ቅድማ። ከዚያን ከተረፈ ነው ወደ አዋቂ እና ወደ ክበብ የሚሄደው። በጣም አሪፍ። ስለዚህ እናመሰግናለን። ያው በርቱልን ነው የምንለው። ቴንክ ዩ። በቢሾፍቱ የመከላከያ ዩኒቨርሲቲ ውስጥ ነው የምንገኘው። ጉብኝታችን እንደቀጠለ ነው። አሁን ደግሞ የተለያዩ ሰብሎች ተዘርተውበት ሚሊተሪው ወይም ደግሞ ጦሩ ራሱን የሚመግብበትን ቦታ በመጎብኘት ላይ ነው ያለ ነው። ቃሪያው፣ ሽንኩርቱ፣ ድንቹና ሌሎች ነገሮች በስፋት የሚገኙበት አካባቢ ነው ያለ ነው ማለት ነው። ከዚህ በፊት እንዳልኳችሁ በሁርሶ ማሰልጠኛ ተቋም ውስጥም ተመሳሳይ እንደዚህ አይነት ነገር ነው ያገኘ ነው። በወንዶ ጢቃ የኮማንዶና የአየር ወለድ ግቢ ውስጥም በተመሳሳይ በዚህ ልክ አዘርቶች ተዘርተው ጦሩ ራሱን እየመገበ ነገሮችን ይሄ ለምግብ የሚያገለግሉ ነገሮችን ከመግዛት ተቆጥቦ ራሱን እየመገበ ከግዢ ሳይሆን ከግቢ ውስጥ ራሱ በተከለው ነገሮች እንደሚመግብ ከዚህ በፊት በሰራ ነው ፕሮግራሞችን አግኝተና፣ አሁንም ደግሞ ቢሾፍቱ የመከላከያ ዩኒቨርሲቲ ውስጥ ተገኝተን እየታዘብን ያለነው ነገር በዚህ መልኩ ውብና ማራኪ የሆኑ ለምግብ የሚያገለግሉ ኦርጋኒክ የሆኑ ነገሮች ለጤና ምቹ የሆኑ ጤናን የማያውኩ ወታደሩ ጦሩ ከስልጠና በኋላ በቢሮቸው ተገኝተው በምሳና በቁርስ ሰዓታቸው ይህንን እንዲመገቡ ተደርጓል። ይሄ ደግሞ ለሌሎች ለዚህ ተግባር ላይ ላልተሰማሩ ያልተሰማራ አለ ብዬ አላምንም የጦር ክፍሎች መማሪያ እንዲሆን ከሁርሶ፣ ከወንዶ ጢቃ እንዲሁም ደግሞ ከቢሾፍቱ የመከላከያ ዩኒቨርሲቲ ውስጥ ተገኝተን ለሌሎች የምናጋራው ሀሳብ ይህንን ነው ማለት ነው። በስፋት እንደምታዩት እንግዲህ አረንጓዴ አትክልቶች ያሉ፣ ቀደም ሲል የዶሮ እርባታዎች፣ የከብት እርባታዎች ኦርጋኒክ የሆኑ ወተቶች የሚገኙበት እንቁላሎች የሚገኙበት ጦሩ ከስፖርት በኋላ ኦርጋኒክ ምግብ መብላት እንዳለበት ከጊዜ በኋላ የታመነ ነገር ነው። ጥሩ ነገሮችን እያገኘ ይመስለኛል። እና ሁላችሁም ደግሞ በዚህ መልኩ እንድትሰማሩ ከእያንዳንዱ ቀድሟችሁ ከጀመሩ የመከላከያ ተቋማት መካከል ይህንን ተግባር እንድትጀምሩ ስለምንፈልግ ነው። በትንሹ ወደ እናንተ ልናደርስ የወደድ ነው። ጉብኝታችን ይቀጥላል። አሁንም አብራችሁን እንድትሆኑ እጋብዛችኋለሁ። በቢሾፍቱ መከላከያ ዩኒቨርሲቲ ውስጥ ነው የምንገኘው። አሁን ደግሞ ወደ ካፌያቸው ልንገባ ነው። ካፌ ውስጥ ደግሞ ያሉትን ነገሮች በዲቴይል እናያለን። አብራችሁኝ እንድትሆኑ እጋብዛችኋለሁ። ቢሾፍቱ የመከላከያ ዩኒቨርሲቲ ውስጥ ነው የምንገኘው። አሁን ደግሞ ወደ ካፌያቸው ልንገባው ነው። እንደምትታዩት ውብ የሆነ ካፌ አላቸው። ውስጥ ገብተን ደግሞ የምንጠቀማቸው ነገሮች ይኖራሉ። የምናገኛቸው እርግጠኝነት ሻይ ቡና ሲሉ የምናገኛቸው ተማሪዎችም ይኖራሉ። አንዳንድ ቃለ ምልልሶች ከነሱ ጋር ሻይ ቡና ከሚሉት ልጆች ጋር ልናደርግ ስለምንችል አብራችሁን ወደ ውስጥ ግቡ። ወደ ውስጥ እንገባለን። ደህና ይስጥልኝ። እንዴት ነው እንዴት ነው አማን ነው እንዴት ነው ቴንክ ዩ ይሄ የመከላከያ ዩኒቨርሲቲ ውስጥ የሚገኝ ካፌ አይደለ አዎ ምን ይባላል ኮቴጅ ይባላል ኦኬ አንተ ምንድን ነው እዚህ ውስጥ ያለ የስራ አስኪያጁ ምክትል የስራ አስኪያጁ ምክትል ስለዚህ ምክትል ስራ አስኪያጅ ማለት ነው አይደለ በጣም አሪፍ። እዚህ አሁን ካፌ ውስጥ ቡና ስንት ነው ሃያ ብር ነው ሃያ ብር የምናስመጣው ከዋንኮ ቡና ነው ስታንዳርድ የጠበቀ ኤክስፖርት ስታንዳርድ የምናመጣው። እዚህ ሚኒም በእጅ የሚነካካ ነገር የለውም። ባነሩንም ማየት እንችላለን። ያንዳንዱ ነገር መሳየት ይችላል። በተማሪ ምግብ እስካለ ምግብም አለ። ተማሪውን ባማከለ ዋጋውም ከፍ ያላለ ከውጭም ዝቅ ያርገን፣ ከዚህም ከፍ አርገን በማካከለኛ ነገር እየሰራን ነው። ርካሽም አይደለም ውድም አይደለም ነው። በጣም አሪፍ ካፊያችሁ በጣም ያምራል። ግሪን ነው በጣም ያምራል። ተማሪዎች ያው ወታደር ከስራ በኋላ መዝናናት አለበት ብለን እናስባለን፣ አይደል? በርካታ ተማሪዎች ይመጣሉ። እንደምናያቸው ብዙ ናቸው። ብዙ አሁን እንደውም ሰዓቱ የክላሳ ሰዓት ሆኖ እንጂ ሁለት ሰዓት አራት ሰዓት እና ስድስት ሰዓት ላይ መቀመጫ ቦታ እንኳን እናገኘ። ማታ ስንት ሰዓት ድረስ ይሳል? ማታ እኛ የተፈቀደልን እስከ አንድ ሰዓት ነው፣ ግን እስከ ሁለት ሰዓት ራት ይደረቡና ሻይ እያዘጋጀ እናበላለን። አንዷን ሰዓት ጥሳችሁ ነው። በራሳችሁ ያደለ ተማሪ ራት መግዛት አለበት። በጣም አሪፍ፣ በጣም አሪፍ በቃ እኔ የተወሰኑትን ተማሪዎች ጋር ቆይታ አደርጋለሁ። ስፈልግ ደግሞ አገኛለሁ። እናመሰግናለን። እሺ፣ እሺ፣ እሺ። ተማሪዎች እንዴት ናችሁ? እንዴት ናችሁ? ሰላም ነው። እንዴት ናችሁ? እናንተ ጋር ልሆን ነው። ስለአገኘኋችሁ ደስ ብሎኛል። ትንሽ ቆይታዎችን ከእናንተ ጋር አደርጋለሁ። ካፌ ውስጥ ከተገናኘን አይቀር ቡና ትጋብዙኛላችሁ እናደርጋለን ከእናንተ ጋር ቆይታዎች እናደርጋለን። ስለተገናኘን ደስ ብሎኛል ተማሪዎች ናችሁ። ተማሪ ማን እንበል አንቺን? እሺ አመሰግናለሁ። እኔ አስተላለቃ ቤት አንዷለም ከመከላከያ ዩኒቨርሲቲ ከጤና ሳይንስ ኮሌጅ የሶስተኛ ዓመት የነርሲንግ ተማሪ ነው። ነርሲንግ ተማሪ ተማሪ ሻምበል ብታምብራኑ እባላለሁ በመከላከያ ዩኒቨርሲቲ ጤና ሳይንስ ኮሌጅ የሁለተኛ ዓመት ፖስት ቤዚክ ነርስ ተማሪ ተማሪ ይሄ ዩኒቨርሲቲ ከሌሎች የሚለዩት ምንድን ነው ብለሽ ታስብ ያለሽ? መከላከያ ዩኒቨርሲቲ እንግዲህ ከሌሎች ለየት የሚያደርገው ነገር አንደኛ ወታደርን ውትድርናንን ትምህርትንም በተለያየ መልኩ ነው እያሰለጠነ የሚገኘው። ግን እኔ ከሲቪሎች ከሁሉም ለየት የሚያደርገው ብዬ የማስበው መከላከያ ዩኒቨርሲቲ ፕራክቲካል ሞርፎከስ አድርጎ ቴዎሬቲካል ብቻ ሳይሆን ፕራክቲካልም ሞርፎከስ አድርጎ ስልጠናን ይሰጣል እና በብዙ ነገር በዚህ ብቻ አይደለም፣ በብዙ ነገር ለየት የሚያደርገው ነገር አለ ብዬ ነው ማስብ። መጀመሪያስ፣ ይሄ ትምህርቱን ከመማራችሁ በፊት መሰረታዊ ውትድርና ስልጠናንስ ወስዳችኋል? አዎ በሚገባ ከዛም በላይ ግዳጅም ተሳትፈን ነው ወደዚህ የምንመጣው ወደ መከላከያ ዩኒቨርሲቲ ለመማር ስንመጣ ውትድርናውን ሳይንስም ወስደን ከዛ ደግሞ የሀገራችንን ግዳጅን ተዋተን ነው ወደ ትምህርታችን የምንመጣው ዲሲፕሊን ላይ ምን አስተዋጽኦ ያደርግ መከላከያ ስትሆን እንግዲህ ዲሲፕሊን ያው በብዙ ነገር መጀመሪያ ዲሲፕሊን ከቤተሰብ ታንጸ ትወጣለህ ከዛ ደግሞ ከቤተሰብ ታንጸ ከወጣ በኋላ ሞር ፎከስ እዚህ ላይ ደሞ ። ብዙ ዲስፕሊን እውነት ነው የምትወጣው። በጣም አሪፍ። ማስታወቂያ አይተሽ ነው የገባሽው ወይስ ፍላጎቱ ነበር? እኔ በጣም ፍላጎቱ ኖሮኝ ነው የገባሁት። ወደዚህ ስገባው ማለት ነው ወደ መከላከያ ዩኒቨርሲቲ ማለት ነው። ሻምበል በድጋሚ ስለተገናኘን ደስ ብሎኛል። በመሀል እኔ እናንተ እያወራን ያው ቡናችንን እንዘዝና እናንተ ትደግማላችሁ። ወታደር ግን ያው ቡና አይበዛም አይደል? ለጥናት ይጠቅማል። በዚሁ ግን ታመሻላችሁ ማለት ነው? አዎ አሁን የፈተና ወቅትም ስለሆነ ላይበራሪ እንጠቀማለን። በተለያዩ ቦታዎች ስፔስም እንጠቀማለን። ያው ፈተና ወቅት እንደመሆኑ መጠን እስከ አምስት እስከ ስድስት ሰዓትም የሚቆያለን እንደ ተማሪው ነው እና በመቆየት ጊዜያችንን እንጠቀማለን በአግባቡ። ዘነጋውት ድጋሜ ልጠይቅና ምን ነበር አጠናሉ ያልክ? እኛ የምናጠናው በነርሲንግ ነው። አሁን በነርሲንግ ትምህርት ቤት ነው ያለ ነው። በነርሲንግ ውስጥ የሁለተኛ ዓመት ፖስት ቤዚክ ተማሪ ነኝ። ይህ የሁለተኛ ዓመት የመጨረሻ የትምህርት ሲዝናችን ነው። ለፈተና እየተዘጋጀን ነው ማለት ነው በጣም ሌሎች ይሄ ሲቪሊያን የሚማሩበት ዩኒቨርሲቲ እንኳን አልገባው፣ ምርጫዬን እንኳን ወደ መከላከያ ዩኒቨርሲቲ አደረግኩ የምትልበት የተለየ ሀሳብ ይኖርሃል ለአንተ? አዎ እኔ መጀመሪያ ወደ መከላከያ ዩኒቨርሲቲ ገባለሁ ብዬ ሳሆን ውትድርናውን ያስቀደምኩት ከብዙ ዓመት አገልግሎት በኋላ ነው የትምህርት ዕድል አግኝቼ ወደዚህ መምጣት የቻልኩት። ከመጣው በኋላ ግን መከላከያ ዩኒቨርሲቲ ከሌሎች የሚለየው በብዙ ነገር ነው ማለት ነው። በአንደኛ እንደ ወታደር ታንጾ የሚወጣው ገና ከማሰልጠኛ ነው። ወደ አህዱም ከሄደ በኋላ ደግሞ ብዙ የሚማራቸው በልምድ የሚያገኛቸው ከነበሩት ጓዶች የሚያገኛቸው አሉ። እዚህ ከመጣ በኋላ ደግሞ በተግባር የዲስፕሊን ትምህርቶች ይሰጣሉ። የቀለም ትምህርት ብቻ ሳይሆን ከሞያ ጋር ተያይዞ የዲስፕሊን ትምህርቶች በተለያዩ ክፍተት በሚገኝባቸው ቦታዎች ይሰጣሉ ማለት ነው። እና ከዚህ አንጻር መከላከያ ዩኒቨርሲቲ ከሌሎቹ ለየት ያለ ነው። ውትድርና ራሱ አንድ ሞያ ነው፣ ሁለት ደግሞ በተቋም ውስጥ የምናገኘው ትምህርት ሌላ ሙያ ነው ማለት ነው። ሁለቱንም አንድ ላይ በማድረግ ነው ለማገልገል የምናስበው ማለት ነው። እኔ ከውጭ ሆኚ ወሬውን ስሰማ ትምህርት ማቋረጥ የለም ከዲግሪ ወደ ማስተርስ ወዲያ ወዲያው ነው እድሎች የሚገኙት የሚሉ ሀሳቦችን ሰማው። ይሄ እውነት ነው። አንድ ሰው ተመርቆ ከዚህ ሲወጣ የትምህርት እድል እንደየተመደበበት ቦታ ነው የሚወሰነው። በተለይ በሌክቸር አካባቢ የሚመደቡት የትምህርት እድል ሊያገኙ ይችላሉ። ተቋሙ ራሱን በተማረ ሰው ለማብቃት ስለሚፈልግ፣ ፕላስ ደግሞ ወደ አሃዱ ተመድቦ ሰው በሚሄድበት ሰዓት ብዙ ጊዜ የትምህርት እድሎች ይሰጣሉ። መልመላዎች በመሰርቱ መሰረት ይላካሉ። በዛ መሰረት እድሉን አግኝቶ የሚመጣ የሚጠቀም ሞልቷል። አሃዱ የሚል ወርድ ተጠቀምን ቀደም ሲልና ሲቪሊያኑም ስለሚሆን በየቤታቸው ሆነው አሃዱ የሚለው ቃል ምንድን ነው? ይሄ እንግዲህ በውትድርና ውስጥ የተለመደ ቃል ቢሆንም ለግልጽ ለማድረግ አህዱ ማለት በመከላከያ ውስጥ የተለያዩ የተደራጁ የክፍሎች አሉ። በየእዝ የተደራጀ በክፍለ ጦር በኮሬ የተደራጁ አሉ። አህዱ የምንለው እሱን ነው። የተለመደ እና የምንግባባበት ቃል ነው ማለት ነው።

እንቀጥልና ጨዋታችን ለሌሎችም ተማሪዎች ስለማገኝ ከዚህ ከምረቃ በኋላ ያው ወደ ተለያዩ ግዳጆች ነው የምትሄዱት ማለት ነው አደለ? እሱ እንዳለ ሆኖ ግን አሁን ኢንትራንስ የሚወስዱ ተማሪዎች አሉ፣ የሃይስኩል ተማሪዎች አሉ። ምን አይነት ምክረ ሀሳብ አላችሁ? እናንሱ ወደዚህ ግቢ ጆይን አደርገው ከእናንተ ጋር እናንተ የደረሳችሁበትን ቦታ እንዲደርሱ እንግዲህ ወደዚህ እንዲቀላቀሉ እኔ ለሲቪል ተማሪዎች አሁን እንትራንስ ወስዶ ወደዚህ የሚቀላቀሉ የመከላከያ ዩኒቨርሲቲ ምርጫቸውን እንዲያደርጉ መልዕክት ማስተላልፎ መከላከያ ዩኒቨርሲቲ በብዙ መንገድ ከሌሎች ዩኒቨርሲቲዎች የተለየ ሊሆን ይችላል ማለት ነው። ያ በዚህ ዩኒቨርሲቲ ውስጥ የሚሰጡ አገልግሎቶች ከትምህርት ጎን ለጎን የስለ ሀገር ፍቅር ትምህርት የሚሰጥበት ተማሪዎች ስለ ሀገራቸው በደንብ እንዲያውቁ፣ ስለ ውትድርና አገልግሎት በደንብ እንዲያውቁ ጎን ለጎን ትምህርት አግኝቶ አገራቸውን ተመርቆ ከወጡ በኋላ በየተመደቡበት በዚህ ዲስፕሊን እንዲያገለግሉ ይጠቅማቸዋል ብዬ ነው የማስበው። በብዙ የትምህርት ዘርቦች ይሰጣሉ። በጤና ሳይንስ፣ በኢንጂነሪንግ ኮሌጅ፣ በተለያዩ ሞያ ስለሚሰጥ ወደዚህ ዩኒቨርሲቲ ምርጫቸውን ቢያደርጉ ጥሩ ነው ብዬ ነው የምመክረው። በጣም አሪፍ ውብ የሆነ ግቢ አላችሁ። ስለ ቡናችሁም አመሰግናለሁ። ሂሳብ እኔ ነው የምከፍለው። አንቺ አገርሽን በምን ያህል ቁርጠኝነት ለማገልገል ዝግጁ እንደመጨረሻ ነው እሺ አመሰግናለሁ። ያው እኔ እስከ መጨረሻ ድረስ ሀገር ለማገልገል መጀመሪያ ስገባ ነው ወስኜበት የገባው። እና በውትድርና ማለት ሀገር ከምታገለግለው በመዋጋት ብቻ አይደለም በብዙ ነገር ነው ልታገለግል ምችል ሀገር እና እኔ ሁለቱንም ሁኝ ነው የማገለግል። የጤና ተማሪ ሁኝም እያከምኩም እየተዋጋውም ሀገሬ እስከ መጨረሻው ድረስ እጠብቃለሁ። በዚህ ቁርጠኝነት ነው ኢትዮጵያ ለማገልገል የወሰነ በጣም አሪፍ ከልቤ አመሰግናችኋለሁ። ኢትዮጵያ ለዘላለም ትኑር አሜን! ኢትዮጵያ ለዘላለም ትኑር አሜን! ከልብ እናመሰግናለን። አመሰግናለሁ። በጣም ስለአገኘኋችሁ ደስ ብሎኛል። ቴንክ ዩ። በጣም እናመሰግናለን። እሺ አሁን ደግሞ ቡና ከሚጠጡት መካከል እዛ አካባቢ ሊሄድ እና ከሁለት ተማሪዎች ጋር ቆይታ ላደርግ አብራችሁኝ እንድትቆዩ እጋብዛችኋለሁ። ጥሩ ቆይታችን እያደረግኩ ነው። ተናስትልኝ ኩሩኒ እንዴት ናችሁ? ያው ግቢያችሁ መጥቻለሁ ዛሬ። አረፈሉ አረፈሉ። ፕሊዝ ስላገኘኋችሁ ደስ ብሎኛል። ግቢያችሁ በጣም ናይስ ነው። ከተማሪዎች ጋር ከእናንተ ተማሪዎች ጋር ፊኒሽሻ ቡና ፕሮግራም ላደርግ ነው የመጣሁት። እርስን ግን በሰፊው አገኘታለሁ ወደ ቢሮ መጥቼ ዝግጁ አገኘታለሁ። ስላገኘችው ደስ ብሎ ጠናስትልኝ ተማሪዎች እንዴት ናቸውእንዴ ናቸው? ሰላም ነው እንዴት ናቸው? አማን ነው አለን ከእናንተ ጋር ትንሽ ደቂቃዎችን ልቀመጥ ነው። ተማሪዎች ናቸው እዚህ? አዎ ተማሪዎች ነው። ያንተ ከስም እንተዋወቅ እስኪ ስሜ መቶ አለቃ ተሾመ ይባላለሁ የሶስተኛ አመት ኤሮስፔስ ኢንጂነሪንግ ተማሪ ነኝ። ኦኬ አንቺ፣ አለቃ ዘነብ ይባላለሁ አንደኛ አመት ኢንጂነሪንግ ተማሪ ነኝ። አንደኛ አመት በጣም አሪፍ። እስኪ ያንተ መሽገባ ማለት ነው እዚህ ግቢ ጆይን ያደረኩት ያው 2014 ነው የአሁን እዚህ ግቢ ሶስተኛ ዓመት እየጨረስኩ ፋይናል ፈተና ብቻ ነው አሁን የሚቀረን፣ የአጋባደር እንገኛለን። መሰረታዊ ውትድርና ስልጠና ነስ ወሰድክ? መሰረታዊ ውትድርና ስልጠና የሰለጠንኩት ሁለት ሺህ አንድ ዓመተ ምህረት የዛሬ አስራ ስድስት ዓመት ገደማ፣ አስራ ስድስት ዓመት ገደማ ሰርቪስ ሰጥቻለሁ ማለት ነው በዚህ ተቋም ውስጥ ዕድሜ ስንት ነው? ሰላሳ ሰላሳ ሶስት ሰላሳ አራት አካባቢ አ በአስራ ምናምን ዓመት ነው ማለት ነው ወደ ስልጠና የገባው። አዎ የአስረኛ ክፍል እንደጨረስኩኝ ወደ ውትድርናው ወደ መከላከያ ሰራዊት ምልመላ በምንኖርበት አካባቢ ሲያደርጉ ጆይን ለማድረግ ያው በራሳችን ፍላጎት እንትን ብለናል። መሰረታዊ ውትድርና ስልጠናውን ስምንት ወር ከምናምን ወስደን በደንብ ሰልጥነን ወደ መደበኛው የሰራዊት ክፍል ውስጥ ተቀላቅለን የተለያዩ ተቋማት ላይ በተቋሙ ውስጥ በተለያዩ ክፍሎች ሰርቪስ ሰጥ ቆይቼ ያው ይሄ ትምህርት እድል ሲመጣ ደግሞ ከጓደኞች ጋር በተለያየ ነገር ተወዳደረ ዲሲፕሊን ታይቶ የስራ አፈጻጸም ታይቶ ደግሞ ይኸው ወደዚህ ዩኒቨርሲቲ የመማር እድሉን እናገኛለን ማለት ነው። የአንተ ስፔሲፊክ ስራ ምንድን ነው የሚሆነው? ተመርቀ ስትወጣ? ተመርቄ ስወጣ ይኸው አሁንም በውትድርናው ነው ተቋሙን እያገለገልሁ። ተቋሙ ደግሞ በፈጠረልኝ እድል ትምህርት እየተማርኩ ነው ያለሁት። ስለዚህ የአስተማረኝ ተቋሙ ነው የማገለግለውም ወጥቼ እንደ ሌላው ሲቪል ዩኒቨርሲቲ ወጥቼ ስራ እፈልጋለሁ ምናምን አለም። የተማርኩት ኤሮስፔስ ኢንጂነሪንግ ነው። በምመረቅበት ግራጁዌት አድርጌ ስወጣ ደግሞ ተቋሙን የተለያዩ ኤርክራፍቶች አሉ፣ የሜንቴናንስ ስራዎች የጥገና ስራዎች አሉ። እንደ ቴክኒሽያን በተማርሁበት በምማራው ፊልድ ተቋሙን መልሼ ሰርቪስ አደርጋለሁ፣ አገሬን አገለግላለሁ ማለት ነው። በጣም አሪፍ። ወደ አየር ኃይል ግቢ ነው ሞሮፍ የምትሄዱት ማለት ነው? ወደ ቢሾፍቱ አየር ኃይል ግቢ አው የተለያዩ የአየር ምድቦች አሉት መከላከያ። ስለዚህ ምደባው የሚሰራው ደብረ ዘይት አለ፣ ባህር ዳር አለ፣ መቀሌና የተለያዩ ቦታዎች እንትኖች አሉ። ስለዚህ አቪሽንም ገብተው የተለያዩ ስራዎች ውስጥ ተሳትፎ ያደርጋሉ። በተለያዩ ፈጠራ ስራዎች ውስጥ ታይቶ የሚሰሩ ተመራቂዎች አሉ ማለት ነው። ስለዚህ እንደ ውጤቱ እንደ ስራው ታይቶ ደግሞ እዚህም ሌክቸር ሆኖ የሚቀሩ አሉ የተለያየ አቅም ያላቸው ማስተማር የሚችሉ የምርምር ስራዎች የሚሰሩ የተለያዩ ጎበዝ ተማሪዎች ሲኖሩ ደግሞ ተቋሙን በምን ቢያገለግሉ ውጤታማ ይሆናሉ፣ ራሳቸውንም ተቋሙን ይጠቅማሉ፣ በሚባለው በተቋሙ ፍላጎት፣ በእኛ ፍላጎት ሳይሆን ተቋሙ በሚፈልገው ሊመድበኝ ይችላል። ለሰራዊት ከእኔ የሚጠበቀውን ደግሞ አገልግሎትና ሰርቪስ ይሰጣለሁ ማለት ነው። በጣም በጣም ከምርምር ስራዎች ያበረከትከዋል ለሀገር ከምርምር ስራዎች እንደ ግቢ ከተማሪ የሚሰሩ አሉ። በበኩሌ ደግሞ ገና የሶስተኛ ዓመት ተማሪ ነኝ እንደነገርሁ መጨረሻ ላይ ግን ምረቃ ሲደርስ የራስህ የፈጠራ ስራ ታክሎበት የምርምር ስራዎች ሪሰርቾች ይኖራሉ፣ በዛን ሰዓት ው የሚሰሩ ስራዎች። እስካሁን ግን ገና ቲዮሬቲካል ትምህርቶችን እየተማርን ጎን ለጎን ደግሞ የተለያዩ ወርክሾፖች አሉት ዩኒቨርሲቲው። ወርክሾፖች ላይ ገብተን ለመደበኛው ትምህርታችን የሚያግዙ ለቀጣይ ስራዎች ግብአት ሊሆኑ የሚችሉ ነገሮችን ወርክሾፕ ላይ ገብተን እንዲሁ በመምህራኖቻችን ጋይድ እያደረጉን የምንሰራው ስራዎች አሉ ማለት ነው። በጣም ዘልቃ በድጋሚ ስለተገናኘን ደስ ብሎኛል። አንቺስ ምንድን ነው የምታጠኝው? እኔ ገና ዲፓርትሜንቱን አልመረጥኩም። አሁን ሁለተኛ ሴሚስተር ነኝ አለ ነው። ከዚ ከሴሚስተር በኋላ ነው ዲፓርትመንት የምንመርጠው። አሁን ዲፓርትመንቱን ስላልመረጥ ነው ገና ነው። ውጤታችን ታይቶ እንመርጣለን ብለን እናስባለን። በጣም አሪፍ። ሀገርሽን ለማገልገል ቆርጠሻል ማለት ነው። በጣም ቆርጬ ነው የተነሳሁት። አሁንም አስር አመት አገልግዬ ያለው ቀጣይም ለማገልገል ዝግጁ ነኝ። ውትድርናና ትምህርት ከሌላው ከሲቪሉ ኮሌጆች በምን ይለያል? ውትድርና ያው ወታደር ማለት ብዙ ባለሙያ ነው። በውጊያ ብቻ ባይሆንም በሌላም በሌላም በብዙ ባለሙያ እንዳልኩት ቅድም፣ አሁንም በብዙ ነገር እናገለግለዋለን አገሪቷን እናት በጣም አሪፍ ብዙ የፈጠራ ስራዎችንስ ለመስራት ተዘጋጅተሻል በጣም ዝግጁ ነኝ ለምሳሌ ምን ምን ታበረክቻለሽ ብለን እናስብ አሁን ያው ገና እንዳልኩት ፕልድ ስላልመረጥን ክፍል ከመረጠን በኋላ የምንሰራው ስራ በኋላ ከመረጠን በኋላ ነው እንጂ አሁን ፕልድ አልመረጥኩም ከመረጠን በኋላ የምንመርጠው ፕልዱ ነው የሚወስነው ማለት ነው ስለዚህ አሁን አልመረጥንም በአስር አመት ቆይታሽስ ግዳጆች ፈጽምሻል አው ብዙ ግዳጅ ነው የፈጸም ነው ያው እኛ ኮማንዶ ክፍል ነበር እና ብዙ አገሮችን ዘወርን። ያው የተሰጠን ግዳጅ እየፈጸምን ነው ነው የመጣ ነው ገና የመጣው 2017 ነው። ወደዚህ የገባሁት ወደ ኮሌጁ የገባሁት 2017 ነው። ከዛ በፊት ግን ግዳጅ ላይ በተሰጠው ተልእኮ እየፈጸምን ነው። 10 አመት፣ ዘጠኝ አመት እያገለገልን ነው ማለት ነው። እንደ መጨረሻ ለሌሎች አሁን በኢንትራንስ ስለሚወስዱ ወደ ኮሌጅ ላልገቡ ተማሪዎች ምን ትመክሪያለሽ? ወደዚህ እንዲመጡ እንዲመጡ፣ በቃ ይሄ ቢያንስ ያው የኛ ተቋም በሁሉም ነገር ብርቱና ጥሩት እንደሆነ ቢያንስ መጥቶ በውጊያ ብቻ ሳይሆን ያው እንደዚ እንደዚህ ኢንጂነሪንግ አድርጎ አሰልጥኖ እኒያ በቃ ጥሩ ተቋም እንደሆነ ነው የምነግራችሁ። ልብ እናመሰግናለን። በድጋሚ ስላገኘኋችሁ ደስ ብሎኛል። ሌላ ቀን በሰፊው እንገናኛለን። እናመሰግናለን። ሰላም ቆዩልን። የቀጥሏ ጉዟችን ደግሞ የምርምር ተቋማትንም እንጎበኛለን። ከኛ ጋር ጥሩ ጊዜያቶችን እያሳለፋችሁ እንደሆነ ባለሙሉ ተስፋንን ዓባይ ቲቪ ላይ ነው ያላችሁት። ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። አሁንም በድጋሚ አብራችሁን እንድትሆኑ እጋብዛለሁ። ቆይታችን ይህንን ይመስል ነበረ። ዓባይ ቲቪ ላይ ነው ያላችሁት። ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። በቢሾፍቱ የመከላከያ ዩኒቨርሲቲ ውስጥ ተገኝተን የተለያዩ ጉብኝቶችን አድርገናል። ዓለም ላይ በርካታ ነገሮች የሚፈበረኩት አሊያም ደግሞ ለችግሮች መፍትሄ የሚሰጡ ነገሮች የሚገኙት በመከላከያ ዩኒቨርሲቲ ውስጥ እንደሆነ ይታወቃል። ዓለም ላይ ከተፈጠሩ ነገሮች መካከል ለልጆች መፍትሄ በአጭሩ የሚሰጡ ነገሮች እንደ ኢንተርኔት አይነት ነገሮች እንኳን የተፈበረኩት ወታደር ቤት ውስጥ ነው። ይህንን የእኛ ልጆች ምን ሰሩ በሚል አልያም ደግሞ ምን የተማሩ ነው ፕራክቲካሊና ቲዮሪካሊ የሚማሩት እንቅስቃሴያቸው እንዴት ነው በሚል የተወሰኑ ጉብኝቶችን አድርገናል። ስለነበረን ቆይታ ከልብ እናመሰግናል። ባርያስ በዛብህ ነበርኩ አብሬያችሁ ቆይታዎችን ያደረግኩት። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ቻው።